ሰላም ጤና ይስጥልን ክቡራትና ክቡራን፣ መረጃዎችን ወርናንትና ድርሳለን፣ አብራችሁን ቆዩ። ከ አንድ ነጥብ ስድስት ሚሊዮን ኩንታል በላይ ምርት ለማግኘት አቅደው እየሰሩ መሆኑን በምስራቅ ጎጃም ዞን የአዋበል ወረዳ ግብርና ጽፈት ቤት ገለጸም። በ2017 ለ2018 አመተ ምህረት የ የምርት ዘመን እንደ አዋበል ወረዳ 46600 ሄክታር በሰብል የተሸፈነ ሲሆን ከዚህም 1.6 ሚሊዮን ኩንታል ምርት ለማግኘት አቅደው እየሰሩ መሆኑን የአዋበል ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሽብሮ ማሪ ተናግረዋል። አርሶ አደሩም ከጊዜ ወደ ጊዜ የምርጥ ዘርና የማዳበሪያ አጠቃቀሙ በመጨመሩ ምርትን ከ24 ወደ 27 ኩንታል በሄክታር ከፍ እንደሚያደርገው የገለጹት የጽህፈት ቤት ኃላፊው ከባህላዊ ወደ ዘመናዊ እርሻ ተሸጋግረው ትራክተርን እንዲጠቀሙ ጠንክረን እየሰራን ነው ሲሉም አቶ ሽብሩ ተናግረዋል። ሩማሪ ይባላለሁ። የአዋበል ወረዳ ግብርና ጽፈት ቤት ኃላፊ ነኝ። እንግዲህ በዘንድሮ በምርት ዘመኑ በ17 ለ18 ምርት ዘመን ጥቅል እንደ ወረዳችን በጤፍ ወደ ሀያ ስምንት ሺ ስድስት መቶ ሄክታር እየተሸፈነ ነው ያለው ያው በቆሎ፣ ማሽላ፣ ሰሊጥ እና ሌሎችን ስንዴንም ጨምሮ ጠቅላላ ጥቅል እንደ ወረዳችን ደግሞ ወደ አርባ ስድስት ሺ ስድስት መቶ ሄክታር መሬት እንደ ወረዳ ተሸፍኗል። እንግዲህ ከዚህም እንደሚታወቀው የምርጥ ዘርና የማዳበሪያ አጠቃቀማችን ደግሞ ከወትሮ በተሻለ መንገድ በዘንድሮ ዓመት ወደ ዘጠና አራት ሺ ስድስት መቶ ኩንታል ማዳበሪያ ነው የተሰራጨው ይህም በተሻለ መንገድ አርሶ አደሩ ከአመት አመት ማዳበሪያን የመጠቀም አቅሙና በተሻለ ምክር ሀሳቡን መሰረት አድርጎ ለመጠቀም ያደረገው ጥረት የተሻለ እየሆነ ያለበት ሁኔታ ና ሰብሉን በጥሩ ሁኔታ ያለበት ና ምርጥ ዘር ጥቅል እንግዲህ እንደ ወረዳችን ወደ 650 ኩንታል የሚሆን ምርጥ ዘር ነው በዘንድሮ አመት የተጠቀምነው ጤፍ፣ በቆሎ እና ስንዴን ጨምሮ ማለት ነው። እዚህ እንግዲህ አርሶ አደሮችን በክላስተር በማደራጀት አርሶ አደሮች በተለይ ከባህላዊ እርሻ ወጥተው ወደ ዘመናዊ እርሻ እንዲሸጋገሩ የማድረግ ስራ፣ በትራክተር እንዲያርሱ፣ በአንድ ጊዜ እንዲዘሩ፣ በአንድ ጊዜ እንዲሰበስቡ አቅደን እየሰራን ያለ ነው። ከዚህም ፐር ሄክታር ወደ 27 ኩንታል ምርት ይገኛል ብለን አቅደን እየተሰራን ያለበት ሁኔታ ያለ ወደ 760 ኩንታል አካባቢ ከጤፍ ብቻ እናገኛለን። አርሶ አደሮች በተሻለ መንገድ እንግዲህ ቀደም የትራክተር ሻ አይታወቅም ነበር። ዘንድሮ ደግሞ በተሻለ መንገድ ይሄደበትና በጥሩ ሁኔታ የጤፍ ቁመናውም በተሻለ መንገድ ያለበትና ጥሩ ሁኔታ ላይ ያለበት ሁኔታ ነው ያለ። በጣም የሚያምር ሁኔታ ያለበት መንገድ ነው ያለው። እንግዲህ ጥቅል የሰብል ልማት እንቅስቃሴያችን ይህን ይመስላል። እንግዲህ በዘንድሮ አመት ጠቅላላ እንደ ወረዳ ወደ አርባ ስድስት ሺ ሄክታር መሬት ዘርተናል። የዘራ ነው ደግሞ ወደ አንድ ነጥብ ስድስት ሚሊዮን ኩንታል እንደ ወረዳ እናገኛለን ብለን አቅደን እየሰራ ነው ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ የሰብሉ ቁመናም የተባ የበሽታ የአረም ስራ እንቅስቃሴውም ወቅቱን የጠበቀ ስራዎች እየተሰራበት ያለበት ሁኔታ ነው ያለው። በነቢ ጭፋር ቀበሌ በክላስተር እየለማ ያለ የጤፍ ሰብል በወረዳ አመራሮች ተጎብኝቷል። በጎብኝቱም ተገኝተው ስለ ክላስተሩ ለጎብኚዎች ገለጻ ያደረጉት የነቢ ጭፋር ቀበሌ ግብርና ጽሕፈት ቤት አስተባባሪ አቶ አበባ አሸነፍ በቀበሌው ውስጥም ከሚገኙ ክላስተሮች መካከል ግራሮ ክላስተር አንዱ ሲሆን፣ ይህም እንደ ሞዴል ተወስዶ በፕሮጀክቶች የማረሻ የሚሆን የትራክተር ድጋፍ እንዳደረ ማድረጉላቸው ገልጸው የማዳበሪያና የምርጥ ዘር ግባትንም በአግባቡ በመጠቀማቸው ሰብሎ የተሻለ ቁመና ላይ እንደሚገኝ አቶ አበበ ተናግረዋል። ቀበሌ ወደ ዘጠኝ ክላስተር አለን። ወደ 650 የሚሆን ሄክታር የተሸፈነበት በዘጠኝ ክላስተር የተከፋፈለ ማለት ነው። በአጠቃላይ ወደ 650 ሄክታር እንዳለ ቢሆንም ይቺ አንድ ቁጥሩ አንድ ግራሩ ክላስተር ምን ናት? 69 ሄክታር ናት። በዚህ 335 አባላት አሉ። 130 ወንድ ናቸው፣ 10 ሴቶች ናቸው። እያስጠመዱን በዛ በአባልነት ቢሆኑም ማለት ነው። ስለዚህ ወደ 13 14 ኩንታል አጠቀላላ 13 ነጥብ 8 14 ኩንታል አካባቢ ነው ምርጥ ዘር የተጠቀሙት ያካይ ዘርም ዘው አበጥረው ከራሳቸው የተጠቀሙት አለ ምርጥ ዘርም ትራክተርም ኮምባይነርም ያንዳንዱ ሸራም ያውድማ እሱን እሱን የሚገድፉበን ደረጃ ነው ያለ እየተመካከሩ በአንድ ሳምንት እንዝራ መቸን ስብስብ የሚለውን እየተመካከሩ የሚሄዱበት አግባብ አለ። አሁን በአጠቃላይ እየተጠቀምንበት መቶ አምስት ኩንታል ዳፕ መቶ አምስት ዩሪያ ተጠቅመናል። በዚህ ክላስተር ውስጥ የተሻለ ቁመና ያለበት ነው። ምናልባት ከዚህ ምርት የተሻለ ምርት ይገኛል ብለን ነው የምናስበው። በወረዳው የተለያዩ የሰብል አይነቶች የሚበቅሉ ሲሆን ከነዚህም የሰብል አይነቶች መካከል የጤፍ ሰብል በብዛት እንደሚሸፍን የአዋበል ወረዳ ምክትል ዋና አስተዳዳሪ አቶ ብዙን አለሙ ተናግረዋል። አሁን ላይ ምርትና ምርታማነትን ለመጨመር አርሶ አደሩ ከድሮ በተሻለ የማዳበሪያና ምርጥ ዘርንም ተጠቅመው ጥሩ ምርት እያመረቱ እንደሆነም ገልጸዋል። በተጨማሪም የኩታ ገጠማ አስተራረስ ዘዴን ሌሎች ቀበሌዎች ለማስፋፋትና መካናይዜሽንም በስፋት ለመጠቀም እየሰሩ እንደሆነም አቶ ብዙና አለሙ ገልጸውልናል። ያው ብዙና አለሙ እባላለሁ። የአዋበል ወረዳ ምክትሉ አስተዳዳሪ ነኝ። እንደ አዋበል ወረዳ በጣም ትንሽ ለመጥቀስ ያህል እንግዲህ፣ ወረዳችን በጣም ሰፊ ወረዳ፣ የምርት በሰፊው አዝመራው የተለያዩ አይነት አዝመራዎች የሚበቅሉበት ወረዳ ነው። በአየር ንብረቱ ምቹ የሆነ ሞር ወይና ደጋ የሚያመዝንበት የአየር ንብረት ያለ ተስማሚ የሆነ ማንኛውም ብዙ አይነት አዝርቶች የሚበቅሉበት ወረዳ ነው ብሎ ማለት ይቻላል። በዋናነት ጤፍ ትልቁን ድርሻ ይወስዳል። ስንዴ፣ እነዚህ ማሽላና ና በቆሎ በስፋት የሚበቅሉበት ወረዳ ነው። በጣም ሜዳማ አብዛኛው ሜዳማ የሆነ የአየር ነው ተስማሚ የሆነ ማንኛውንም አዝርት የሚያበቅል ወረዳ ነው። ጤፍ አብቃይ ወረዳ ከሚባሉት ወረዳዎች አንዱ ነው። አርሶ አደራችን እንደምታየው አሁን አሁን ላይ ትንሽ አቅሙ ከፍ እያለ የግብዓት አጠቃቀሞችን በጣም እየተጠቀም ያለበት ሁኔታ ነው ያለ። ባለሙያዎች በትኩረት የሚከታተሉበት ሁኔታ ያለ፣ በራሱ ስራው ይገፋፋል። በዚህ አመት ራሱ በፊቱ በተለየ ማዳበሪያ የተጠቀመበት ሁኔታ ነው ያለ። ምቹ ያልሆኑ ነገሮች ነበሩ ይሁንምና እሱን ተጋፍጦ መንግስታችንን ባደረግነው ግፊት መሰረት ምርት ላይ ርብርብ አድርገን ሰርተናል ና አሁን ምርትና ምርታማነትን በሄክታር ለመጨመን አልመው እየሰሩ ነው። የእኛም እቅዳችን ይሄ ነው። የግብርኖችን በደንብ ነው የሚከታተሏቸው አልመው እየሰሩ ያሉበት ሁኔታ ነው ያለ። በተለይ ይች ያለንባት ክላስተር በዚህ አመት በማስ በክላስተር በትራክተር ነው ያረሱት። ምንድነው ወደ መካናይዜሽን እየሄድን ሰው አርሶ አደሩም እየገባው የግብዓት አጠቃቀሙን ከድሮ በተሻለ መልኩ የግብርና ባለሙያን እሳቤ ተቀብሎ በመጠቀም በኩል እየመጣ ለውጥ ነው ብዬ ወስዳለሁና፣ ይሄ በሁሉም ቀበሌዎች የተጠናከረበት ሁኔታ ነው ያለ። ለቀጣይም ለቀጣይም አሁን እያሰብ ነው ያለ ነው እንደ ወረዳ ወደ መካናይዜሽን እንዲቀየር እነዚህ የመውቂያ ማሽኖችን ለእርሻ የሚሆኑ ትራክተሮች ሁሉ እንዲገቡ አስበን እየሰራን ያለ አሁን ጥሩ ሁኔታ ያለበት ሁኔታ ስለሆነ ደስ የሚል ሁኔታ ማየት ይቻላል የሚል ሀሳብ ለመስጠት ነው ያለኝ። አመሰግናለሁ።